ይሄን ስናስተላልፍላችሁ በዛሬው ዕለት በግንቦት 18 ቀን በቀስተ ደመና ምዕመናኑ ሲጠመቁ ቆይተዋል። እኔውም ራሱ እዛ ስጠመቅ ነው የቆየሁት። የሚገርማችሁ ነገር ብዙ እዛ ውስጥ ገቢ ተአምር የሚደረግበት ቦታ ነው። ገርል የገርል ማዘል ቀን አለ፣ የንፍሮ ውሃ አለ፣ ንፍሮ አለ፣ ጸበል ጸዲቅ አለ። እንደውም ደግሞ በሃያ አራቱ ካህናተ ሰማይ ማይጠንት አለ። ምን ይሄ ብቻ፣ ሌላም ደግሞ ወር በገባ ከአንድ እስከ ሰባት ድረስ ምህላ እየተደረሰ የሰባቱ ቀን ውዳሴ ማርያም፣ መልከ ማርያም፣ መልከ ኢየሱስ፣ መልከ ሚካኤል ሳይቀር ይሄ ሁሉ ተጸልዮ ምእመናኑ ወዲያው የሚድነው ነው። ለዚህ ነው ከበዛ አስራ አራት ቀን የመጀመሪያ የመጣ በሶስት ቀን ሁሉ ተፈውሶ እዛው ምስክርነት እየሰጠ ነው የሚሄደው። እንግዲህ ከዚህ ሁሉ ምስክርነት የሰጡ ከኤች አይቪ ወደ አስር ሰው ከማሕፀን ካንሰር ከሀያ በላይ አይኑ የበራ ወደ አምስት ሰው ከሙት የተነሳ ሶስት ሰው ደርሷል። መታችሁ መረጃም ስላለን እንደ መረጃም ስለሚያገለግለን ዶክሜንት የምንይዝበትም ስላለ እየመጣችሁ ዶክሜንቱንም አጣርታችሁ አይታችሁ እቦታው ላይ ተማጽናችሁ እንድትሄዱ በመላኩ በቅዱስ ሚካኤል ስም እናስተላልፍላችኋለን ማለት ነው። መጣችሁ ዳኑ።